ሰላም ጤና ይስጥልኝ። ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይሉ ነኝ። በቅድሚያም ክልላዊ ዜናዎችም፣ የሐረሪ ክልል የጸጥታው ምክር ቤት በወቅታዊ ክልላዊ ጸጥታ ጉዳዮች ዙሪያ ተወያይቷል። የክልሉን ዘላቂ ሰላምና ደህንነት እንዳይሰፍን የሚንቀሳቀሱ አካላትን በመቆጣጠር የህግ የበላይነትን ለማስከበር የጸጥታ ምክር ቤቱ በቁርጠኝነት እንደሚሰራም ተመላክቷል። ፍቃዱ በላይ ዝርዝር አለው። የጸጥታው ምክር ቤት በወቅታዊ ክልላዊ ላይ የጸጥታ ጉዳዮች ተወያይቷል። በሐረሪ ክልል እየተስተዋለ የሚገኘው አንጻራዊ ሰላም ወደ አዎንታዊ ሰላም ተጠናክሮ እንዲቀጥል የክልሉ የጸጥታ ኃይሎች ከህብረተሰቡ ጋር በመቀናጀት እየተሰራ ይገኛል። የህግ በላይነትን በማረጋገጥና አስተማማኝ ሰላምን በማስፈን የህዝብን ደህንነት ማስከበር ቀዳሚ ተግባር በመሆኑ የክልሉ የጸጥታ ምክር ቤት በክልሉ ሰላም እንዲጠናከር በቁርጠኝነት የሚሰራ ይሆናል። የክልሉ ዘላቂ ሰላምና ደህንነት እንዳይሰፍን የሚንቀሳቀሱ አካላትን በመቆጣጠር የግ በላይነትን ለማስከበር የጸጥታ ምክር ቤት በቁርጠኝነት ይሰራል። መጪው የዳመራና የመስቀል በዓላትም ካለምንም የጸጥታ ችግር እንዲጠናቀቁ በተለይ የጸጥታ ኃይልን በማጠናከር በተመረጡ አካባቢዎች ተገቢውን ፍተሻና ቁጥጥር በማድረግ እንዲሁም ህዝብን በላቀ ደረጃ በማቀናጀት በትኩረት ይሰራል። ከዚህ በተጨማሪ ማህበራዊ ሚዲያን ለኩይ ዓላማ በማዋል ህዝብን ከመንግስት ብሔርን ከብሔር የሚያጋጩ መልእክቶችን በመቅረጽ በማህበራዊ ሚዲያ ሐሰት መረጃ በሚያሰራጩ አካላት ላይ ህጋዊ እርምጃ እንደሚወሰድ ምክር ቤቱ በዚህ አጋጣሚ ለመግለጽ ይወዳል ሉ የኢኮኖሚ አሻጥር በመፍጠር የኑሮ ውድነት እንዲባባስ በሚያደርጉ ስግብግብ ነጋዴዎችና በመልካም አስተዳደር ችግር ህዝብን የሚያማሩ አካላት ላይ ህጋዊ እርምጃ እንደሚወሰድ ምክር ቤቱ በመግለጫው መላክቷል። የክልሉ ሰላምና ጸጥታን የማስፈንና ህግና ስርዓትን የማስከበር ስራ ተጠናክሮ ይቀጥላል። ሰላም ወዳዱ የክልላችን ህዝብ ከጸጥታ ኃይሉ ጋር በመቀናጀትና አካባቢውን በንቃት በመጠበቅ ዛሬም እንደ ትላንቱ የክልላችንን ህዝቦች ለሰላም ዘብ እንዲቆም ምክር ቤቱ ጥሪውን ያቀርባል። የሐረሪ ክልል የጸጥታ ምክር ቤት መስከረም 15 ቀን 2018 ዓ.ም በሐረሪ ክልል የመስቀል ደመራ በዓልን በደማቁ ሁኔታ ለማክበር ቅድመ ዝግጅቶች መጠናቀቃቸውን የሐረር ርዕሰ አድባራት ወገዳማት ደብረ ኃይል ቅዱስ ሚካኤል ወቅዱስ ሩፋኤል ቤተ ክርስቲያን አስተባባሪ ሊቀት ጉማን ቀሲስ ብዙ ዓለም ግባር ገለጹ። በዓሉን በድምቀትና ፍጹም ሰላማዊ በሆነ መልኩ ለማክበርም ዘርፈ ብዙ ስራዎች ሲከናወኑ መቆየታቸውን ገልጸዋል። ገዛኛ አራጌም በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ከሚከበሩ የአደባባይ ሃይማኖት በዓላት መካከል የመስቀል ደመራ በዓል አንዱ ነው። የመስቀል ደመራ በዓል ሃይማኖታዊ ትውፊቱን በጠበቀ መልኩ ለማክበር ሊቃውንተ ቤተ ክርስቲያን፣ ሰንበት ተማሪዎች የተለያዩ ዝግጅቶችን ሲያከናውኑ መቆየታቸውን የሐረር ርዕሰ አድባራት ወገዳማት ደብረ ኃይል ቅዱስ ሚካኤል ወቅዱስ ሩፋኤል ቤተ ክርስቲያን አስተዳዳሪ ሊቀ ቱጓን ቀሲስ ብዙ ዓለም ግባር ገልጸዋል። አስተዳዳሪው አክሎም የዘንድሮ የመስቀል ደመራ በዓል ተረኛ አስተባባሪ በመሆናቸው በዓሉ በድምቀት ለማክበር ዘርፈ ብዙ ዝግጅቶች መደረጉን ጠቁመዋል። በጣም ደስ ይላል። ያው እንደ አጋጣሚ ሆኖ አዘጋጅ እኛንን እንደ ሀረር ከተማ ያው በየአመቱ ተራ ተራ አለው አድባራቱ እና በዘንድሮ አመት እኛንን የምናዘጋጀው የርስ አድባራቱ ገዳማት ደብረ ኃይል ቅዱስ ሚካኤል ወቅዱስ ሩፋኤል ቤተ ክርስቲያን ነው የሚያዘጋጀው። ና እንቅስቃሴው በጣም ደስ ይላል። በጣም ጥሩ ነው። ያው እንደምታየው ነው፣ ወጣቶቹ እየተሯሯጡ ድንኳን እየተከሉ ቦታውን እያጸዱ ምን እያሉ ነው። በጣም ደስ ይላል። ዝግጅቱ የተጀመረው ከወር በፊት ነው። አሁን ካህናቱ ከከተማው ተወጣጠው ካህናት አሉ መምህራን ማለት ነው። ወረብ የሚያጠኑ በዓሉን በተመለከተ በጣም ደስ የሚል በጣም መዜማ ማለት በጣም ልብን በሚመስጥ ሁኔታ እየተዘጋጁ ነው። የሰንበት ትምህርት ቤቱም እንደ ክልሉ ያሉ እንደ ሀረር ያሉ የሰንበት ትምህርት ቤት አንድነት አለ። እነሱ ለብቻ ሊቃውንቱ ለብቻ እየተዘጋጀ ነው። በጣም በጥሩ ሁኔታ ማለት ነው። እና ተዘጋጅቶ ጨርሰዋል። አሁን ይህንን ደማቅ ክብረ በዓል ሃይማኖታዊ ትውፊቱን በጠበቀ መልኩ ከአድባራቱ በመነሳት ላለፉት ዓመታት በሚከበርበት ስፍራ ሕዝበ ክርስቲያኑ ተሰባስቦ በድምቀት እንዲያከብር ጥሪውን አቅርበዋል። እዚህ አካባቢ ላይ ያለው ቦታው ተቀይሯል ዘንድሮ ሀረር፣ ላይ ስናከብር የነበረበት መስቀል አደባባይ በኮሪደሩ ምክንያት ተቀይሮ ሌላ ቦታ ነው የሚከበረው እያሉ ብዙም ያወሩ ሰዎች አሉ። አይደለም ይሄ በነበረው ቦታ ነው የሚከበረው፣ ማለት ነው። ይህን ደግሞ ከሚመለከታቸው የመንግስት አካላት ጋር እኛ ውይይት ስናደርግ የነበረ ቆይተናል እና እዚሁ ነው የሚከበረው። ነገ ከሰባት ሰዓት ጀምሮ ከየአብያተ ክርስቲያናቱ ጉዞ ይጀመራል። መንገዶቹ ሁሉ ይዘጋሉ፣ የመንገድ መጨናነቅ እንዳይኖር ይዘጋሉ። ካህናቱ፣ ሰንበት ትምህርት ቤቱ ለብሰው የክብር ልብሳቸውን እያሸበሸቡ፣ እየዘመሩ ወደዚህ ጉዞ ያደርጋሉ። ልክ ለሰባት ማነው ሰባት ሰዓት ከ50 ደቂቃ እዚህ አደባባይ ላይ እንገናኛለን ማለት ነው። ከዛ 8 ሰዓት ላይ የጸሎት ፕሮግራም ይጀምራል። መራግብር ይጀምራል። መራግብሩ ወጦ ወደ የአድባራቱ ደርሶ አናውንስ ተደርጓልና በጣም ጥሩ ዝግጅት ነው ያለው። ስለዚህ ህዝቡ በተሰጠው በወጣለት መራግብር መሰረት በሰዓቱ ተገኝቶ በቦታው እንድናከብር በእግዚአብሔር ስም እያሳሰብኩኝ በዓሉ የሰላም የደስታ የፍቅር የአንድነት ይሁንልን። ላለው መስቀል የሰላም የፍቅር ምልክት እንደመሆኑ በዓሉን ስናከብር ሃይማኖት ያስተምረቱን በሚያዘው መሰረት በአብሮነት ማክበር ይገባል ሲሉም ተናግረዋል። ለመላው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ምእመናን እንኳን ለመስቀል ደመራ በዓል በሰላም አደረሳችሁ መልእክት አስተላልፈዋል። በክልሉ የገጠር መንገድ ተደራሽነትን ለማስፋት በትኩረት እየተሰራ መሆኑን የሐረሪ ክልል ትራንስፖርት መንገድ ልማት ቢሮ ኃላፊ ኢንጂነር ኢብሳ መሐመድ ገለጹ። በተያዘው በጀት ዓመትም በክልሉ የገጠር ወረዳዎች የገጠር ኮሪደር ልማት ስራን በማስፋትም ርብርብ እንደሚያስፈልግም አስረድተዋል። የሞክርማ ይህ ሐረሪ ክልል ትራንስፖርትና መንገድ ልማት ቢሮ ኃላፊ ኢንጂነር ኢብሳ መሐመድ እንደገለጹት የክልሉ መንግስት በሁሉም ዘርፎች የከተማና ገጠር ነዋሪዎችን ፍትሐዊ ተጠቃሚነትን ለማስፋት ትኩረት ሰጥቶ እየሰራ ይገኛል። በተለይም በክልሉ በከተማና ገጠር የመንገድ መሰረተ ልማት ተደራሽነትን ለማስፋት የክልሉ መንግስት ከፍተኛ በጀት መድቦ እየሰራ እንደሚገኝ ገልጸዋል። በክልሉ በሁሉም የገጠር ወረዳዎችና ቀበሌዎች የገጠር መንገዶች ጥገናና ግንባታ ስራዎችን የማስፋት ሰፋፊ ተግባራት እየተከናወኑ እንደሚገኙም ቢሮ ኃላፊው ጨምረው ገልጸዋል። እነዚህም መካከል የአካባቢው ነዋሪዎች የረዥም ጊዜ ጥያቄ የነበረውና በኤረር ወረዳ ከወልዲያ እስከ ኡላን ኡላ እየተከናወነ የሚገኘው ሰባት ኪሎ ሜትር የሚሸፍነው የገጠር መንገድ ማስፋፊያ ፕሮጀክት አንዱ ማሳያ ነው ብለዋል። በክልሉ በገጠር ወረዳዎች የተከናወኑ የመንገድ መሰረተ ልማቶች የገጠሩን ነዋሪዎች ኢኮኖሚያዊ ተጠቃሚነትን በማሳደግ ኑሯቸው እንዲሻሻል ከፍተኛ አስተዋጽኦ እያበረከቱ ስለመሆናቸውም ገልጸዋል። የገጠሩ አካባቢ የኢኮኖሚ ምንጭ መሆኑን ገልጸው የገጠር መንገድ መሰረተ ልማት አርሶ አደሮች ምርቶቻቸውን ለከተማ ገበያ በማቅረብና የገበያ ትስስር በመፍጠር ተጠቃሚ እንዲሆኑ እያስቻሉ ከመሆናቸውን ባሻገር እናቶችን በወሊድ ወቅት በመንገድ ችግር ምክንያት የሚከሰትባቸውን ችግሮች ለመቅረፍ እያስቻለ ስለመሆኑም ገልጸዋል። የመንገድ መሰረተ ልማት ለሁሉም መሰረተ ልማቶች መሰረት መሆኑን የገለጹት ኢንጂነር ኢብሳ በተያዘው በጀት ዓመትም በክልሉ 120 ኪሎ ሜትር የሚሸፍን የገጠር መንገድ ግንባታ ማስፋፊያና ጥገና ስራዎች እንደሚከናወኑም ጠቁመዋል። በተያዘው በጀት ዓመትም በክልሉ የገጠር ወረዳዎች የገጠር ኮሪደር ልማት ስራ በማስፋት ርብርብ እንደሚደረግም ተካክለዋል የቢሮ ምክትል ኃላፊ ኢንጂነር ፈቲ ተውፊቅ በበኩላቸው በክልሉ ገጠር ወረዳዎች እየተከናወኑ ከሚገኙ የገጠር መንገድ ማስፋፊያ ና ጥገና ስራዎች መካከል 7 ኪሎ ሜትር የሚሸፍነው የወልዲያ ኡላን ኡላ ፕሮጀክት ባሳለፍነው ሰኔ 2017 ዓ.ም የተጀመረ ሲሆን በቀጣይ አንድ ወር ጊዜ ውስጥ በማጠናቀቅ ወደ ስራ እንዲገባ ርብርብ እያደረግን እንገኛለን ብለዋል ፕሮጀክቱ በራስ አገዝ የሚሰራ ና የክልሉን የገጠር መንገዶችን ከአጎራባች ክልሎች ዋና ዋና መንገዶች ጋር በማስተሳሰር የገጠር ነዋሪዎች ማህበራዊ ኢኮኖሚያዊ መነቃቃቶችን ከፍ የሚያደርገው ነው ብለዋል። ለስራው ስኬታማነት የአካባቢው ኅብረተሰብ በባለቤትነት እያደረገ ላለው ድጋፍ ያመሰገኑት ኢንጂነር ፈቲ የገጠር መንገድ መሰረተ ልማት ሽፋንን ለማሳደግ እየተከናወኑ የሚገኙ ተግባራት ተጠናክሮ እንደሚቀጥሉም አረጋግጠዋል። ያነጋገርናቸው የአካባቢው ነዋሪዎችና አሽከርካሪዎች በሰጡት አስተያየት መንገዱ አስቸጋሪ በመሆኑ ለበርካታ ዓመታት ለተለያዩ ችግሮች ሲጋለጡ መቆየታቸውን ገልጸው የክልሉ መንግስት ይህንን ችግር አይቶ መንገዱን ስለሰራላቸው ምስጋናቸውን አቅርበዋል። ተቋማትን ማዘመን ተወዳዳሪ ሆኖ አምራች ዜጋን ለመፍጠር የሚደረግ ሂደት ውስጥ ከፍተኛ ሚና እንዳለው የሐረሪ ክልል ቴክኒክና ሙያ ትምህርት ስልጠና ኤጀንሲ አስታውቋል። ኤጀንሲውን በፕሮግራም ምዝገባና የውቅና ስታት ዙሪያም ስልጠና ሰጥቷል። አዩካዛሌም የሐረሪ ክልል ቴክኒክና ሙያ ትምህርት ስልጠና ኤጀንሲ በፕሮግራም ምዝገባና የእውቅና አሰጣጥ ዙሪያ ስልጠና ተሰጥቷል። በስልጠናው መርሃ ግብር መክፈቻ ላይ የተገኙት የክልሉ ቴክኒክና ሙያ ትምህርት ስልጠና ኤጀንሲ ኃላፊ ወይዘሮ ኢማን መሐመድ እንደገለጹት በክልሉ ውስጥ በሚገኙ መንግስታዊና ና መንግስታዊ ያልሆኑ የማሰልጠኛ ተቋማት ላይ ተፈጻሚ የሚሆነው የሕግ ማዕቀፍ ተቋማቱን በማዘመንና ና ተወዳዳሪ የሆነ አምራኝ ዜጋ ለመፍጠር በሚደረግ ሂደት ላይ ትልቅ ሚና ይጫወታል ብለዋል። ማሰልጠኛ ተቋማት ለምዝገባና ና ለእውቅና ፍቃድ በሚ በሚጠይቁበት ጊዜ የተለያዩ መስፈርቶችን ማሟላት እንዳለባቸውም ገልጸዋል። ከዚህም በተጨማሪ ያሰለጠኗቸውን ሰልጣኞች ያሉበትን ሁኔታ የሚያሳይ የድህረ ስልጠና ጥናትና ሪፖርት ከማቅረብ ጀምሮ በህጋዊ ኦዲተር የተመረመሩ የመጨረሻዎቹን ሁለት ዓመታት የተቋሙ ሪፖርቶች፣ እንዲሁም የሰልጣኞች የምዘና ውጤት ማቅረብ ለተቋሙ የእውቅና ፍቃድ ማግኘት እንደ ቅድመ ሁኔታ መቀመጡን አስታውቀዋል። በክልሉ የሚገኙ የቴክኒክና ሙያ ማሰልጠኛ ተቋማት በህግ ማዕቀፍ የተቀመጠውን የመመዘኛ መስፈርቶችን ማሟላት እንዳለ ባቸው የሚያስገድደው ይህ የህግ ማዕቀፍ የተቋማቱ ፍቃድ ሊታገድና ሊሰረዝባቸው የሚችልባቸውን ቅድመ ሁኔታዎች እንዳሉም ገልጸዋል። በዚህም መሰረት በየአመቱ የሚወጣውን የመግቢያ መስፈርት ያልተከተለ የሰልጣኞች ቅበላና እውቅና ሰጪ ሰጪው አካል በሚያደርገው የመስክ ምልከታ ላይ በሚረጋገጡ ሀሰተኛ ማስረጃዎች ላይ ተንተርሶ ኤጀንሲው የተቋማቱን ፍቃድ እስከመሰረዝና ብሎም በህግ ተጠያቂነት ደረጃ እንደሚያደርስ አስታውቀዋል። በተጨማሪም ለመደበኛ ስልጠና ሰጪ ተቋማት በየሁለት አመት እንዲሁም አጫጭር ስልጠና ሰጪ ተቋማት በየአመቱ ፍቃዳቸውን ማደስ እንዳለባቸውም ተናግረዋል። በስልጠና መርሃ ግብሩ ላይ በክልሉ የሚገኙ የተለያዩ የትምህርትና የሙያ ማሰልጠኛ ተቋማት ተሳታፊ ሆነዋል። ከሀረሪ ክልል ቴሌቪዥን ወደ እናንተ የደረሱ የሚገኙት ዜናዎቻችን እንደቀጠሉ ናቸው። ማዕድ ማጋራት የአንድነት መተሳሰብ የአብሮነት መደጋገፍ እሴታችን የሚያጠናክር ተግባር መሆኑን የሀሬ ክልል ህብረት ሥራ ኤጀንሲ አስታውቋል። የሀሬ ክልል ህብረት ሥራ ኤጀንሲ የ2018 ዓ ም ለዝቅተኛ ለዝቅተኛና መካከለኛ ደሞዝ ተከፋይ ለሆኑ ለ68 ኤጀንሲ ሰራተኞች የምግብና የዘይት፣ ስንዴ ዱቄት ወጪ በማድረግ ማዕድ ማጋራት መርሃግብር አካሂዷል። በመርሃግብሩ ላይ የሀሬ ክልል ህብረት ሥራ ኤጀንሲ ኃላፊ አቶ ሚልኬሳ አህመድ እንደተናገሩት ማዕድ ማጋራት የመተሳሰብ፣ የመደጋገፍ፣ የአብሮነት እሴታችን የሚያጠናክር ተግባር መሆኑን ገልጿል። በሌላ በኩል የሐረሪ ክልል ህብረት ሥራ ኤጀንሲ በ2017 ዓ ም ማህበራት ግምገማ ሲያደርጉ መቆየቱን ገልጾ በአሁኑ ሰዓትም በማህበራቱ ላይ ለውጦች መታየት መጀመሩን አክለዋል። በዚህም በማህበራቱ አቅርቦትን በማሳደግ የኑሮ ውድነትን ማቃለል ትኩረት አድርጎ እየሰራ ስለ መሆኑም ተናግሯል። ዘገባው የባልደረባችን ብልሱማ ይረና ነው። የነገም ሀገር ተስፋ የሆኑ ህጻናት ተማሪዎችን መደገፍ ካሰቡበት እንዲደርሱና ለውጤት እንዲበቁ ያስችላል ሲሉ የሐረሪ ክልል ሰራተኛ ማህበራዊ ጉዳይ ጽህፈት ቤት ኃላፊ አቶ አብይ አበበ ገለጹ። ጽህፈት ቤቱ በተለያዩ ትምህርት ቤቶች የሚገኙ የልዩ ፍላጎት ያላቸው ተማሪዎችና ከቫይረሱ ጋር የሚኖሩ ተማሪዎች ትምህርት ቁሳቁስ ድጋፍም አድርጓል። የአብስራ አሰግድ ዝርዝሩን ታቀርበዋለችም። የሐረሪ ክልል ሰራተኛና ማህበራዊ ጉዳይ ጽህፈት ቤት በተለያዩ ትምህርት ቤቶች የሚገኙ የልዩ ፍላጎት ያላቸው ተማሪዎችን ከቫይረሱ ጋር ለሚኖሩ ተማሪዎች ለ2018 የትምህርት ዘመን የሚያገለግል የትምህርት ቁሳቁስ ድጋፍ አድርጓል። በድጋፍ ስነስርዓቱ ላይ የተገኙት የሐረሪ ክልል የሰራተኛና ማህበራዊ ጉዳይ ጽህፈት ቤት ኃላፊ አቶ አብይ አበበ እንደገለጹት የልዩ ፍላጎት ላላቸው ተማሪዎች እንዲሁም ቫይረሱ በደማቸው ለሚገኝ ህጻናትና ወጣት የማህበረሰብ ክፍሎች ሲሆን የተደረገውም የትምህርት መረጃ ቁሳቁስ ድጋፍም የተማሪዎች በችግር ምክንያት ለሚፈጠር መጠን ማቋረጥ ለመቀነስ የሚያስችል እንደሆነ ገልጸዋል። በዕለቱም የተደረገው ድጋፍ የነገ የሀገር ተስፋ የሆኑ ህጻናት ተማሪዎችን በመደገፍ ካሰቡበት እንዲደርሱና ለውጤት እንዲበቁ ለማስቻል ያለመ ሲሆን፣ በዚህም የዛሬ ሸክማቸውንና እንቅፋታቸውን በማስወገድ ካሰቡበት እንዲደርሱ ሁሉም የበኩሉን አስተዋጽኦ ማድረግ እንዳለበት አሳስበዋል። ተቋሙ እንደ አንድ መንግስታዊ ተቋም የትምህርት ዘርፉን በመደገፍ በዋናነትም የአካል ጉዳተኛ ህጻናትና ከቫይረሱ ጋር አብረው የሚኖሩ ወላጆችና ልጆቻቸው የኢኮኖሚ ጫና ለመጋራት ተማሪዎች መሰረታዊ የትምህርት መማሪያ ቁሳቁስ እንዲሟላላቸውና በትምህርት ገበታቸው እንዲገኙ ለማስቻል መሆኑን ገልጿል። እንዲሁም ነገ የተሻለ ትውልድ ለመገንባትና አካታችና አሳታፊ የሚደረግ ድጋፍ ተጠናክሮ የሚቀጥል መሆኑን አቶ አብይ ገልጸው መሰል ተቋማትና ድርጅቶችም የአካል ጉዳትና ከቫይረሱ ጋር የሚኖሩ ተማሪዎችን ታሳቢ ያደረገ አገልግሎት እንዲሰጡ ማሳሰባቸውን ከጽሕፈት ቤቱ የተገኘው መረጃም ያመለክታል። በመጨረሻም የተደረገው ድጋፍ ተማሪዎች በትምህርታቸው ላይ ብቻ በትኩረት እንዲያደርጉ በመጨረሻም የተደረገው ድጋፍ ተማሪዎቹ በትምህርታቸው ላይ ብቻ ትኩረት እንዲያደርጉ የሚያግዝ ሲሆን ለሀገራቸውና ለሕዝባቸው የተስፋ ትውልድ እንዲሆኑ መንግስትና መንግስታዊ ያልሆኑ ድርጅቶች ኃላፊነታቸውን እንዲወጡም ተገልጿል። ወደ ሀገር አቀፍ ዘገባዎች ፕሬዚደንት ታዬ አጽቀ ሥላሴ ከተባበሩት መንግስታት ዋና ጸሐፊ አንቶኒ ጉተሬስ ጋር ተወያይተዋል። በሌላ ዜና ደግሞ በቱሪዝም ዘርፍ የሚስተዋሉ ችግሮችን ለመፍታት ጠንካራ የምርምርና የጥናት ስራዎች ወሳኝ ናቸው አሉ የቱሪዝም ሚኒስትር ሰላማዊት ካሳ። እነኝህንና ሌሎችንም የአገር አቀፍ ጉዳዮች አክለን ባህር ጠንክር ያቀርባቸዋል። ፕሬዚዳንት አየስ ከስላሴ ከተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ ጋር ተወያይተዋል። በውይይታቸውም ሁለቱ ወገኖች በቀጠናው ብሎም በዓለም አቀፍ የጋራ ጉዳዮች ላይ መክረዋል። አንቶኒዮ ጉተሬስ ታላቁ የኢትዮጵያ ህዳሴ ግድብ ተጠናቆ በመመረቁ ኢትዮጵያውያን እንኳን ደስ አላችሁ ብሏል። በተጨማሪም በቅርቡ ኢትዮጵያ የአየር ንብረት ጉባኤ በስኬት ማስተናገዷን አስታውሰው ለዚህም የእንኳን ደስ አላችሁ መልእክት አስተላልፈዋል። በተመሳሳይም ፕሬዚዳንት አዬ ከሰማንያ ኛው የተባበሩት መንግስታት ጠቅላላ ጉባኤ ጎን ለጎን አፍሪካን በኤሌክትሪክ ለማዳረስ አላማ ያደረገው ተልኮ 300 ኤነርጂ አቪዬሽን ላይ ተሳትፏል። ኢትዮጵያ ተልኮውን ለመቀላቀሏን እያካሄደች ያለው የኤነርጂ ማሻሻያ የሚያጠናክር እውቅና በመሆኑ ትልቅ ምዕራፍ ነው። ኢትዮጵያ ባለፈው ጥር ወር ላይ በታንዛኒያ በተዘጋጀው ተልኮ 300 ኤነርጂ ኢኒሽቲቭ ስብሰባ ላይ ቡድን ውስጥ እንድትካተት ማመልከቷ ይታወሳል። አሁን ላይም ለአባልነት የሚያበቃትን ስትራቴጂና የትግበራ የጊዜ ሰሌዳዎች በማዘጋጀት ቁርጠኝነቷን በድጋሚ ለማረጋገጥ የገባቸውን ቃል በተግባር አረጋግጣ ኢኒሽቲቭን ተቀላቅላለች። በቱሪዝም ዘርፍ የሚስተዋሉ ችግሮችን ለመፍታት ጠንካራ የምርመራና ጥናት ስራዎች ወሳኝ ናቸው ሲሉ የቱሪዝም ሚኒስቴር ሰላማዊት ካሳ አገለጹ። ቱሪዝም ለዘላቂ ለውጥ በሚል መሪ ሀሳብ አምስተኛው የሀገር አቀፍ የቱሪዝም ዘርፍ ጥናትና ምርመራ ጉባኤ እየተካሄደ ይገኛል። ሚኒስትሯም በዚህ ወቅት እንዳሉት ኢትዮጵያ እምቅ ታሪካዊ፣ ባህላዊ እንዲሁም ተፈጥሯዊ ሀብት ያላት ሀገር በመሆኗ ከዘርፉ ማግኘት የሚገባትን ጥቅም ማረጋገጥ ይገባል። ጉባኤው በዘርፉ የተገኙ የጥናትና ምርምር ውጤቶችን ተግባራዊ ለማድረግ ያስችላል ያሉት ሚኒስትሯ የሚስተዋሉ ችግሮችን ለመለየትና ለመፍታት ጠንካራ የምርመራና ጥናት ስራዎች ወሳኝ መሆናቸውን አንስተዋል። ጉባኤው በዘርፉ ያለውን ጥናትና ምርምር ከማሳደግ ባለፈ እንደ ሀገር ማግኘት የሚገባን ጥቅም እንድናገኝ የሚያስችል መሆኑን ተናግረዋል። በድሬዳዋ ከተማ አስተዳደር የድሬ መሶብ አንድ ማዕከል አገልግሎት ማስጀመሪያ መርሃ ግብር ተካሄደ። መርሃ ግብሩ የመንግስት ኮሚኒኬሽን አገልግሎት ሚኒስቴር እናት ዓለም መለስና የከተማ አስተዳደሩ ከንቲባ ከድር ጀውሀር ጨምሮ የተለያዩ አካላት በተገኙበት ተካሂደዋል። እናት ዓለም መለስ በዚህ ወቅት እንዳሉት ማዕከሉ አገልግሎት አሰጣት ስብራትን ከመሰረቱ የሚቀይር ትልቁ እምርታ ነው። መሶብ በብቁ የሰው ኃይል የተደራጀ የቴክኖሎጂ የተደገፈና ዘመኑን የዋጀ የከተሞቻችንን ሁለንተናዊ ለውጥ የሚመጠን ቀልጣፋ አገልግሎት አገልግሎት ለመስጠት ምቹ ሁኔታ እየፈጠረ መሆኑን አመላክተዋል። የከተማ ነዋሪዎች ከአስተዳደሩ ጎን በመቆም የዳበረ ተባብሮ የመኖርና በጋራ የመስራት ባህል በመጠቀም ተቋሙን የሕዝብ እርዳታ መፍለቂያ ሊያደርጉ እንደሚገባ አስገንዝበዋል። የከተማው አስተዳደሩም ከንቲባው ከድር ጀውሀር በበኩላቸው ሀገራዊ ለውጡን ተከትሎ ባለፉት ጊዜያት ተጨባጭ ውጤቶችን በማስመዝገብ የኢትዮጵያ ማንሰራራት አዲስ ጅማሮ ላይ ደርሰናል ብለዋል። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር እንዳሻው ጣሰው በሆሳና ከተማ መሶቢያ አንድ ማዕከል አገልግሎት መስጫን መርቀው ስራ አስጀምረዋል። በመርቃት መርሃ ግብር ላይም በጠቅላይ ሚኒስትር ጽህፈት ቤት የፕሮጀክት አስተባባሪ ሚኒስትር ዴታ ኢንጂነር ብርሃኑ ተስፋዬ ተገኝቷል። የክልሉ ፐብሊክ ሰርቪስ የሰው ሀብት ልማት ቢሮ ኃላፊ አማካሪ ደስታለኝ ጎዲሶ በወቅቱ ለኢዜአ እንደገለጹት በክልሉ ዛሬ አገልግሎት መስጠት የተጀመረው መሶቢያ አንድ ማዕከል አገልግሎት መስጫ ከወረቀት ነፃ የሆነ ቀልጣፋ አገልግሎት ለማህበረሰቡ ተደራሽ ማድረግ አስችሏል ብለዋል። በተመሳሳይ ሁኔታም በደቡብ የኢትዮጵያ ክልል በወላይታ ሶዶ ከተማ መሶብ የአንድ ማዕከል አገልግሎት የክልሉ ርዕሰ መስተዳድር ጥላሁን ከበደ በተገኙበት በይፋ ስራ ጀምሯል። በማስጀመሪያ መርሃ ግብሩ ላይ ከርዕሰ መስተዳድሩ በተጨማሪ ሌሎች የፌዴራልና የክልል መንግስት ከፍተኛ ስራ ኃላፊዎች ተገኝተዋል። ተመልካቾቻችን ከሐረሪ ክልል ቴሌቪዥን ላይ የነበሩ ዜናዎች የተከታተላችሁት ይመስል ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋናው ሀይሉ አብራችሁ ቆይታ አድርጊያለሁ። ከቀሪዎቹ ሐረሪ ቴሌቪዥን ፕሮግራሞች ሳና ጊዜ እየተመኘሁ የእኔን በዚያ ያበቃው። ጤና ይስጥልኝ።